አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ሰላም ውድ አገሬ ልጆች እንዴት ናችሁ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ያላችሁት ሻማ ቲቪ ላይ ነው። እኔ ትማነኝ፣ ዛሬም እንደተለመደው አሪፍ አሪፍ እና አስተማሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። በዛሬው ቪዲዮ ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ስለ ኢትዮጵያ ምን ብለው ነበር ከዚህ ቪዲዮ ታገኝታላችሁ። እንዲሁም በቅርቡ እስልምናን የተቀበለችው እህታችን አንድ ጥያቄ ከወገናችን ተጠይቃለች። ምን ብላ መለሰች? ጥያቄው ምን ነበር? መልሱስ ምን ነበር የሚለውም ከዚህ ቪዲዮ ታገኝታላችሁ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮችም ደግሞ ወዳችሁ ስለምትከታተሉኝ አመሰግናለሁ። አሁን ወደ ቪዲዮ እናልፋለን። ስለ ኢትዮጵያ በጥቅሉ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? እነሃ አርዱ ሲጣሉ ያቺ ሀገር የእውነተኞች ሀገር ነች ያስነው እውነት በሄደላቸው ጊዜ መርሳቸው በኩል ወደ ነጃሽ ወደ ንጉሱ ወዲያው እውነትን ተቀብሉ ለእውነት እጅ ስለሰጠ ስላመነ ኢነሃ አርዱ ሲድቃሉ ያቺ ሀገር የእውነተኞች ሀገር ነች አሉ። ቀጥለው ምን አለ ነቢያችን ሰለላሁ ዓለይሂ ወሰለም እትርኩ ልሐበሻ ማተረክት ኩም አሉ። አደራ ሀበሻን ኢትዮጵያን እስካልነካቻችሁ ድረስ ያችን ሀገር እንዳትነኩብኝ ይል። ኢትዮጵያ የነቢይ ሙሐመድ ሰለላሁ ዓለይሂ ወሰለም አደራ ነች። አደራ ኢትዮጵያን ብለው

ነቢያችን ሰለላሁ አለይሂ ወሰለምን ያሳደገቻቸው ኢትዮጵያዊ ሴት ነች። ነቢያችን ሰለላሁ አለይሂ ወሰለም ሙዓዚን ናቸው። ነቢይ ከተደረጉበት ዘመን ጀምሮ እስከ ሕይወታቸው ፍጻሜ ድረስ አዛን የሚያደርገው ለእርሳቸው ማን ነበር? ኢትዮጵያዊ ሰው ነው። ሙሩ ቢላልን ፈልዩአርን ቢናስ ፈኢነ አንዳ ሰው ተያስለም ቢላልን እዘዙት። እርሱ ነው አዛን የሚያደርገው ለእኔ ብሎ ተናገሩ። እርሱ ከሁላችሁም በላይ ድምፁ ውብ ነውና ብሎ ተናገሩለት፣ መሰክሩለት። በጣም ያከብሩት ነበር። ነቢ ስላ ሰለም በጣም ይወዱት ነበር። በጣም ይወዳቸው ነበር። የሆነ ቦታ ተቀምጠው ሳሉ ክብ እየሰሩ ሰዎች እየመጡ ተርታ ይዘው ሲቀመጡ፣ ልክ ቢላል ሲመጣ ነቢ ስላ ሰለም ጠጋ ሉለትና ና ና ቢላል፣ ከኔ ጋር አንተ ተቀመጥ ብለው ያከብሩት። ለምን ነበር ይህን የሚያደርጉት? ባሪያንና ጥቁርን ዝቅ አድርገው ይመለከቱ ነበር ሰዎች አይደለ? ነቢ ስላ ሰለም ዘረኝነትን፣ ቀለምን፣ በቀለም በዘሩ ዝቅ የሚደረግን አካል የበላይ እያደረጉ በተግባር ያሳያቸው ነበር። ወደ ከፍ አድርገው ያሳያቸው ነበር። ማንም ሊነቃቸው አይገባም። እንዳውም ክብር ከማንም በላይ የሚሰጧቸው እነሱ ነበር። ዘረኝነትን በአንደበታቸው በቃላቸው ብቻ ሳይሆን ዘረኝነትን ራቁ ብቻ ሳይሆን በተግባርም ይሄን ነገር ውድምድሙን ነው ያጠፉት። ውድምድም አድርገውታል በተግባር እና ይሄን ይመስላል እና ይህ ቢላል ነው ነቢያችን ሰለላሁ አለይሂ ወሰለም በጣም ይወዱት ነበር። የሚገርማቸው እርሳቸው ካረፉ በኋላ ቢላል አዛን ማድረግ አልቻለም። በቃ እኔ ከመዲና ልሄድ ነው አለ። ለምን አሉት። ረሱል ሰለላሁ ዐለይሂ ወሰለም ካረፉ በኋላ የእርሳቸውን ጠረን ስናገኝባት የነበረችው ሀገር ዛሬ እርሳቸው ጠረን የለባት። ስለዚህ መዲና መኖር አልቻልኩም፣ ያለ እርሳቸው። እርሳቸው ካረፉ በኋላ በቃ ልሂድ አለ። አልቻለም እዚያች ሀገር ላይ መኖር ይላል። አቡበክር ሲዲቅ መጣና፣ አቡበክር ሲዲቅ ነው ከባርነት ቀንበር ነፃ ያወጣው አይደለ። ኧረ ቢላል አትሄድብን፣ አድርግልን አድርገልን ብሎ ለመነ። ነው አውቃለሁ፣ አንተ እንደገዛኸኝ የዛን ጊዜ ነው ከባርነት ቀንበርን ነፃ እንዳወጣኸኝ። አትሄድ ካልከኝ አልሄድም አለው። የአንተ ባሪያ ነኝ አለው። ነገር ግን የምትፈቅድልኝ ከሆነ እኔ ገዝቻለሁኝና እዚህ ተቀመጥ ካላልከኝ፣ እኔ ፍቃድ ከፈቀድክልኝ እንድሄድ ፍቀድልኝ። ረሱል የሌሉባት ሀገር ዳግም ለመቀመጥ ከብዶኛል አላቸው። ስለዚህ ሲል በቃ ለቆይ ሄደ። በቃ ምን ያክል ነብይ ሰለላሁ ዐለይሂ ወሰለም ሲወዳቸው እንደነበር፣ ከሰማይ እንደመጡ ሰባቱ ሰማይ ያረከው ወደ ምድር እንደመጡ ያ ቢላል ሰሚዐቱ ቁራአን ዓሊከ ፍል ጀና አሉት። ቢላል ሆይ በምድር እየተንቀሳቀስክ የጫማህን ኮቴ በጀነት ውስጥ አላህ አሰምቶኛል ብለው ነገሩት። በምድር እየተንቀሳቀስክ አላህ ሱብሓነሁ ወተዓላ ሰማ። የማን ጫማ ኮቴ ነው? የቢላል ነው ተብሎ ተነገራቸው። ከእርሳቸው ጋር አብሮ ጀነት እንደሚገባ ሁሉ መስከረን ለታለብስ ነው። እና ይሄን ያክል ኢትዮጵያ ነው። እሺ የጀነት የተባሉ አሉ። ይህንን በአታብራሪልኝም፣ ችግር የለውም መንግስት ሰማያት እገባለሁ ብለሽ ታስብ ያለሽ፣ ወይም ደግሞ አሁን ላይ ድኛለሁ ብለሽ ታስብ ያለሽ፣ ወይም ደግሞ የሆነ ከምከተለው ሃይማኖት ውስጥ ይህንን የነፍሴን ጥያቄ መልሶልኛል። ሰዎች ሲሞቱ አይቻለሁ፣ ሲያልፉ አይቻለሁ። ወይም ደግሞ ሞት እንዳለ የስጋ ሞት እንዳለ አይቻለሁ። በነፍስ ደግሞ ጥያቄ እንደሚመጣ ከቁርሃንም አይቻለሁ። መጽሐፍ ቅዱስም ከዚህ በፊት አንብቤያለሁ ብለሽ ውስጥ ጥያቄ እንዳለ እርግጠኛ ነኝ። ታዲያ ምንድነው እንድትተማመኝ ያደረገሽ ማለት የምታምኝበት ወይም ደግሞ ለዘላለማዊ ህይወት ምክንያቱም ያ ማትረፍ ስለሆነ ያ የሚያሳርፍ ስለሆነ እኔ አሁን ያረፍኩት ለዛ ነው። አርፌ እንደውም ትኩረቴ ምንድነው ከመንግስተ ሰማያት እገባለሁ አልገባም ሳይሆን፣ ምንድነው ኦኬ፣ ድራፍ አሁን ያለው ሲኪንግ ኦፍ ምናምን ኮሊንግ የኛ የመጨረሻ እንትን አግኝተናል እንትን አሉ እሱን አልነካከውም። ጥያቄዎች ውስጥ እራህ በሀለ አይ አንደርስታንድ ኦኬ ሶ አጣራ አድርገሽ መልሽልኝ ላልከው ኡፍ መተማመኔ ማን ላይ ነው? ላይክ አልሐምዱሊላህ በረጅም ጊዜ ፈጣሪ እንዳለ ማወቂ ላይክ ፈጣሪ አላህ መሆኑ እኔ ልቤን የተፈጥሮ በተፈጥሮ አለማየቴ እስከዛሬ ብዙ ቦታዎች ውስጥ ያንን አንድ መሆኑን ገብቶኝ እንኳን እሱን አላህ መሆኑ ማወቂ በጣም እንድተማመን አድርጎኛ ልቤ ማርፋል። በጣም ከማረፋይቶ ላይክ እንደዚህ ብዬ ነው፣ አዎ ፈጣሪ አላህ ነው አንድ ነው ብዬ በአደባባይ እንድናገረኝ ኩራቴ ድልቅ አድርጎ የምናገርበት አዎ ፈጣሪ አላህ መሆኑ አይ ካን ሴት ኦቨር ኤንድ ኦቨር ኤንድ ኦቨር። ድነሻለው ለሚለው ላይክ አንደኛ ልክ እንዳልከው ነው። የምድራዊ ነገሮቻችን በሰማያዊ የምንመዝን ከሆነ ሌላ ታሪክ ነው። ሲጀመር የእስልምና አስተምሮት ራሱ ላይክ ዌይ ዲፍረንት ዳን ይሄ ድህነትን የህመምና የሲኪንግ ምናምን የማቀቂያ አይደለም። ድህነት እንትኑ ኮንሰፕቱ ራሱ ከምድር ያለው በሰማይም የሚቀጥል ነው። የዚህ ሪዋርድ እዛም የሚቀጥል ነው። ከዚህ ያገኛቸው ነገሮች እንዳለ እጥፎ ነው። ቦነስም የሚሰጥ ነው። ገነትና ጀሃነም የሚል ዘኛው ጋር ኢቨን ያለው ነገር ሆኖ ለኔ ግን ትልቁ ሪዋርድ ቅድም እንዳልኩ ድርቅቅ ብዬ ፈጣሪ አላህ አለ ስለ ፕሮሚስድ አለኝ፣ እሱን እንደማየው ቃል ኪዳን አለኝ። ብዙ ጥያቄ እንኳን ቢኖረኝ አት ሊስት አሁን ለሌሎቹ እንደዘማ ያለበትን የጀነትና ሪዋርድ እሱ ነው፣ መብቱ ነው። የኔ መጨረሻ እሱን እንደማየው ፈጣሪ አላውቅም አልገብቶልኝም። አንድ ፈጣሪ አለኝ ይጋም የፕሮሚስ የትኛው ይሄ መሀለኛው ያለውትን የምድራዊ ኑሮ እሱ ባለኝ እሱን በመራኝ መንገድ ሆኜ አጥተን የጀነት ሴት ተብዬ ልክ ስጠራ ማለት ነው ፈጣሪ ነው ያለው ዳስ ዘ ቢገስ ሪዋርድ ፈን ከዚህ እንዳልኩ ህጻኖኜ ጀምሮ ሲክ ያደረኩትኝ ያንን ሞትና ቀድም ያልከውን የሞትን የህይወትን ባለቤት የሆነውን የምድርን የሰማይን ገዢ ሆኖ የክፋትን የህይወትን ሁሉ ቢግኒንግ እና ኤንድ ሆኖ የሁሉ ነገር ባለቤት የሀሳብም የምድርንም ሴጣን አልከው የጂኒንም የዛፍ የቅጠሉ ሁሉ ባለቤት አየዋለ። ስለዚህ ሲጀመር ኩራቴ መሀል ላይ ያለው የምንቀባረርበት የራሴ ባልሆነው ነው ነገር አልንፈላሰስም። ከስፈጣሪ አለ ማለቱ ለኔ እረፍት ላይ ያ በፊት ሲክም አደረገው እዚህ ነው እዛ ነው አምስት ነህ አንድ ነህ